ሰላም ጤና ይስጥልን። የተከበራችሁ የሆሳና ሊንክ ዩቱብ ቻይነል ቤተሰቦቻችን ኢትዮጵያውያንና ኤርትራውያን ባላችሁበት ዓለም ሁሉ የፈጣሪ ሰላም እንዲበዛ ምኞታችን ነው። የተከበራችሁ አድማጭ ተመልካቾቻችን፣ አንድ አሳዛኝ የብዙዎችን ልብ ያስደነገጠ አሳዛኝ የሞት ዜና ከወደ ደቡብ አፍሪካ ተደምጠዋል። እንደሚከተለው ወደ እናንተ ጆሮ የምናስደምጥ ነው የሚሆነው

ታታሪ ትጉ ሰራተኛ ወጣት ፍልቅልቅ አቶ ሚካኤል አበበ የሶስት ልጆች አባትና የአንዲት ሚስት ባል ሲሆን በትላንትና ሁለት በቅጥረኞቹ ህይወቱ ልታልፍ ችላለች። በጆስበርግ ከተማ ከስራ ሲመለስ ጠብቀው ህይወቱን ነጠቁት። በርካታ ጥይቶቹን እላዩ ላይ በማርከፍከፍ በከፍተኛ ጭካኔ ህይወቱን ነጥቀዋል። ፈታሪ በደቡብ አፍሪካ የምንኖር ዲያስፖራ ወንድም እህቶችንና መላው ቤተሰቡን በሀገር ውስጥና ከሀገር ውጭ ያሉትን ሁሉ ፈጣሪ መጽናናትን ይስጠን። እንደዚህ አይነት ልብ ሰባሪ ዜናዎች በተለያዩ ጊዜያቶች ብንሰማም ከጊዜ ወደ ጊዜ እየከፋ የመጣ እጅግ ጨካኝ ርህራሄ የሌለው በከፍተኛ ፕላን የሚደረግ የተደራጀ ህይወት መንጠቅ ነው። የዚህ መንስኤ ምን እንደሆነ ፈጣሪ በአደባባይ እስከሚገልጥ ከሟጭ ቤተሰብ ጎን በመቆም እንድታጽናኑና ፈጣሪ በዚህ ምድር እየፈሰሰ ያለውን ደም እንዲያወጣ እየተማጸናችሁ በልበ ቅንነት ሀዘንተኞችን እንድታጽናኑ ልናሳስብ እንወዳለን። የተከበራችሁ የሆሳና ሊንክ ዩቱብ ቻይናል ቤተሰቦቻችን መረጃውን ያገኘነው ከቀንባታ ወርልድ ዋይድ ሚዲያ ኔትወርክ ነው። ፈጣሪ ለምስቱ፣ ለልጆቹ እና ለወዳጅ ዘመዶቹ በሙሉ መጽናናትን እንዲሰጥ እንመኛለን። እግዚአብሔር ስም የተመሰገን ይሁን። እዚህ ቦታ ደስ ያለኝ ነገር እግዚአብሔር ስመጠራት ትልቅ ነገር ነው። ወንድሜ ከእግዚአብሔር ከኢየሱስ ክርስቶስ ጋር ነው። ያ ደስ ይለኛል። ከሁሉ ደስ ያለኝ ይሄ ነው። ወንድሞች እግዚአብሔር ቃል እዚህ ሲሰበቅ፣ እግዚአብሔር ቃል ሲናገር ደስ ብሎኛል። ወንድሜ ዘማሪ መስፍን ጉቱ ሲዘምርም ደስ ብሎኛል። እግዚአብሔር ባርካችሁ። በመቀጠል ያ ምኪ ታናሽ ወንድሜ በቤታችን የመጨረሻው ልጅ ነው። በጣም የምንወደው፣ በጣም የምናከብረው፣ በጣም የሚያጫውተው ህፃን ልጅ ነበር። ታላቅ ወንድሜ ታናሽ ወንድሜ ምኪ አፍቃሪ፣ ሰውን የሚወድ፣ አባቱን እናቱን የሚያከብር ወንድሞቹን የሚያከብር ይቶቹን የሚያከብር ሰፈሩን የሚያከብር ልጅ ነበር። በልጅነቱም እንዳዋቂ ነበር የሚያስበው። በጣም ጥሩ ልጅ ነበር ወንድሜ ሚኪ። ለኔ ጎደኛዬም ወንድሜ ነው ሚኪ። ሚኪ ለኔ ሁሉ ነገር ነበር። ግን አጠው ወንድሜ፣ ወንድሜን አጠው በምድረ ባዳ ላይ ወንድሜ ሄደ ተደፋ ፈሶ አይቀርም። እግዚአብሔር ደሙን ይበቀላል። እግዚአብሔር ደሙን ይበቀላል። ብዙ መናገር የምናገረው ነገር የለኝ፣ አልቻልኩም። እኔና ወንድሜ እናታችን ካረፉ በኋላ መጀመሪያ እናቴና ያለው እያለ ነበር ወረቀት ሁኔታ ስላለው ሳይመቸው እናታችን አረፉ። ያውን አባቴ ነው ያለው። አባቴን ሳላይማ አባቴ አይሞትም። የእሱን ሳያውቅ እኔ አባቴን ሳይ አይሞትም አባቴ ነው ያለው ብሎ ሁሉ ነገር እያዘጋጀ ነው በጃንዋሪ ላይ ሊሄድ። እኔም ወንድም አንተ ብቻ አትሄድም፣ እኔም አጂቤ አብረን እንሄዳለን። እኔም ካንተ ጋር እሄዳለሁ እዛ እንዳይደብር ያብራን ተነጋግረን ድሴምበር ላይ አልሄድም፣ ከልጆቼ እና ከቤተሰቤ ጋር በዓሉን አሳልፈን በጃንዋሪ ላይ እንሄዳለን አለኝ። እሺ ምንም ችግር የለም ወንድም አሪፍ፣ በጃንዋሪ ላይ እንሄዳለን አልኩ። ማክሰኞ ቀን ጁን ላይ ነው ወረቀቱ የሚቃጠለው ፌርሜቱ ማለት ነው። ወንድም እንዴት ነው፣ ይቻላል ወይ፣ ችግር አይፈጥርም ወይ አለኝ። እኔ የሆነ ሰው ጋር አቤቲ ጋር ደወልኩና አቤቲ፣ እንዴት ነው አልኩ። ማክሰኞ ስምንት ሰዓት አካባቢ አስር ሰዓት አካባቢ ነው መሰለኝ። አረ ምንም ችግር የለም አለ ሚኪዬ። ምንም ችግር የለም ችግር የለም እያለ ነው። ስለዚህ እንሄዳለን አልኩ። እንሄዳለን አልኩ። ከዛ መልሽ በማክሰኞ ከአምስት ጊዜ ከስድስት ጊዜ በላይ ተደዋውለናል። ዝም ብሎ እንደዋውላለን፣ እንቀላለዳለን፣ እንጫወታለን። ያ ከሁሉም አብልጦ የሚቀርበኝ ጎደኛ ነው ሚኪ።

ታደገ አበበ ወንድሙ ነው። ወደዚህ ትመጣለህ። ስለ ሁሉ ነገር የእግዚአብሔር ስም የተባረከ ይሁን። ወንድማችን ሚኬ አልሞተም። ምክንያቱም መጽሐፍ ቅዱሳችን እንደምናገረው ጌታ ኢየሱስ ክርስቶስን አምኖ እግዚአብሔር ቤት ላይ ኖሮ የራሱን ሥራ እየሰራ ቤቱንም ክዳሩንም በትክክል በእግዚአብሔር ቃል እየመራ ዛሬ ግን ወደ ጌታ ጋር የሄዳ ልጅ ነው። ክብር ለእግዚአብሔር ይሁን። አምርም ሰው እየሰረቃ እየሞተ አይደለም። ሰው እየዘረፋ እየሞተ አይደል። ሰው በክፉ ነገር እየሰራ እየሞተ አይደል። እንደዛ በሰላም በመልካም ነገር ኖሮ ወደ ጌታ ጋር የሄደ ልጅ ነው። የእግዚአብሔር ስም ለዘላለም የተባረከ ይሁን። አሁን እሱ እልፍ መላእክት ጋር ታጅቦ ነው ያለ። ይሄ ዓለምን ደግሞ ተመልሶ ይኒቃል። እኛ ሁላችንም ወደ እሱ እንሄዳለን እንጂ እሱ አሁን ወደ እኛ አይመጣም። ሁላችንም እንሞታለን አይደል የማይሞታለ ኢቭን አገራችን የሚመራው መለስ አልሞተም። ሁላችንም እንሞታለን ግን ኒኪ እኔ የሚወደው ነገር ምድር ላይ የኖረበት ዘመን ኢየሱስን አሳይቷል። ትዳሩ ላይ ቤቱ ላይ ኑሮ ላይ ኢየሱስ ከብረዋል። ክብር ለጌታ አምጡ ሃሌሉያ። ምክንያቱም አንድ ቀን ሹማግሌ በመካከሉ ላይ የተቀመጠ ቀን የለም። ሰው ጋር ተጣልቶ አንድ ቀን ሰዎቹ ተቀምጦ ያስታረቀ ቀን የለም። ጥሩ እና ኖር ኖሮ ወደ ጌታ ጋር ሄዷል። እኔ ደግሞ ለእናንተም በውስጤ ላይ የመጣውን ሀሳብ የምናገረው መቼ እንደሆነ አናውቅም ኢየሱስን እናሳየው አሚን ነው ወይ ሁላችንን ሞትን ተሸክመን እንኖራለን ግን ሰው ወይም ሰባ ወይም ሰማንያ ዓመት መጽሐፍ ቅዱሳችን እንደምናገረው ከኖራ በኋላ እንደ ትላንትና ይራመዳል ድካም የሚባል ነገሮች ይመጣል ዛሬ ግን ቤታችን አስተካክልን ጌታችን ኢየሱስ ክርስቶሳችን በቢዝነሳችን በሰፈራችን ማሳያት በኢየሱስ ይሆንልን። ጌታ ኢየሱስ ክርስቶስን ማሳያት ቤታችን በትዳራችን ወገኖች ሆይ፣ እግዚአብሔርን የሚፈራ ሰው ትዳሩን ያከብራል። እግዚአብሔርን የሚፈራ ሰው ታላቁን ያከብራል። እግዚአብሔርን የሚፈራ ሰው ታናሹን ያከብራል። እግዚአብሔርን እየፈራን እንድንኖር እግዚአብሔር ይርዳን። እኔ ከሺህ ኪሎ ሜትር ነው የምንኖረው፣ ኪንግ ዊልንስታውን የሚባልበት ቦታ በዚህ ነገር ነው የመጣው። የእናንተን አንድነት ደግሞ አይቼ በጣም ደስ ብያለሁ። ክብር ለጌታ ይሁን። እስኪ ስለ እናንተ ጌታ ይባረግ። ጌታን በጭብጨባ ባርኩ። ችግር የለም ጌታ በሁሉ ነገር ጌታ ይባረግ። እንዲህ አይነት አንድነታችሁን አይቼ በጣም ደስ ብያለሁ። እናንተን ደግሞ ጌታ ይባርካችሁ። የእናንተ ቤትም ሰላም ይሁን የእናንተ ከተማም ሰላም ይሁን። ይህ ቤተ ክርስቲያንም እግዚአብሔር ይባርክ። ትናንትና ብዙ ጊዜ አራት ሶስት ጊዜ በላይ እየተሰበከ እያተጽናን ነው። በጣም ተባርካለሁ። አገልጋዮችን፣ ፓስተሮችንም ሁላችሁንም እግዚአብሔር ይባርካችሁ። እኛንም አገር ቤት ያለ ቤተሰባችንም እግዚአብሔር ያጽናናን። አንዱ ልጁ እዚህ ያለ እስኪ እግዚአብሔር ያሳድጉ በሉ። ልጆች እዚህ ያለ እግዚአብሔር ያሳድጋችሁ በሉ። እግዚአብሔር ይባረክ። ሶስት ልጆች ነፍርቶ ነው ወንድማችን ወደ ጌታ የሄደው። አሁንም እጆቻችሁን የተቀደሰው እጆቻችሁን ወደ እነሱ መልሳችሁ እግዚአብሔር ያሳድጋችሁ በሉ። ተዋረቁ። አመሰግናችኋለሁ። እግዚአብሔር መልካም ነው። ስለሚኪ ህይወት ታሪኩ ተነበዋል። ፓስተርም ተናግረዋል። ወንድሞቹም አወርተዋሉ። ልክ እንደዛው ነው እኔ ስለ ሚኪ የሚናገረው። ሚኪ ማለት እድሜውን ሳባኪ እድሜውን የተጠቀመ በተለይ ለወጣቶች ምሳሌ የሆነ ጀግና ወጣት ነበር ሚኪ እናቶቻችን የእነሱና የኔ እናት ከአንድ ማይፃን ነው የተወለዱት ለእኔ ግን እሱ ከእናቴ ማይፃን እንደተወለደ በጣም የሚያከብርን፣ ሚያማክርን የሚወደን ምንም ጠይቄ የማይከለክል ምንም ጠይቆኝ የማይከለክልለት የሚወደው ወንድሜ ነው። አሁን የሚለው ምንም ነገር የለም። ውድ ባለቤቱን ማርቲን ማርተ ተስፋን እግዚአብሔር ያጽናናት። የማርቲ ተስፋ እግዚአብሔር ነው። የልጆቹ ተስፋ እግዚአብሔር ነው። የቤተሰቦቻችን ተስፋ እግዚአብሔር ነው። ኢየሱስ ለዘላለም ጌታ ነው። ኢየሱስ በክብር ይመጣል። አሜን። ታንኪዩ እንቀጥላለን። ፍሬ ብሩክ፣ ሚሚሾ፣ ሸምሱ ሶስታችሁም ወደዚህ ጋር ትመጣላችሁ። ቀጥሎ ደግሞ የእግዚአብሔር ስም የተመሰገነ

እና አጎቴን በጣም ወዳው አጎቴ ነው። አጎቴ ብቻ ሳይሆን እያሳደገኝ አጎቴ ነው። ትንሽ እያለሁ ኢትዮጵያ እያለሁ ማለት ነው። እና በጣም በጣም ከፍቶናል። በእርግጥ ግን ደግሞ እግዚአብሔር አዋቂ ነው። ያለ እግዚአብሔር ፈቃድ መሆን ምንም ነገር የለም። እና አጎቴ በጣም ነው የምወድቅ፣ በጣም ነው የናፈቅንክ

የእግዚአብሔር ስም የተመሰገነ ይሁን። እኔ በአማርኛ ነው ስለ አጎቴ ማውራት የሚፈልገው። አጎቴ ምንም ከአጎቶች መካከል ታናሽ ቢሆንም ግን በጣም ተጫዋች፣ ሀምብር እና በቃ በጣም ፋኒ ነበረ። ቤተሰቦቻችን መካከል እሱ ከሌለ በጣም ነበረ ኳይት የሆነው። በቃ የሆነ የፈገግታችን ምንጭ ነበረ። በጣም ነበረ የሚያስቀኝ እና እህቴ እንዳለችው ከልጅነታችን ጀምሮ ሀገር ቤት እሱ ነበር ያሳደገን እና በጣም ነበረ የሚወደን እንደ አጎታችን ሳይሆን፣ እንደ ወንድማችን፣ እንደ ጓደኛችን ልጅ ሁላችንም ካዚኖችንም በቃ እንደ ራሱ ልጆች ነበረ የሚያስብልን፣ የሚጨነቅልን የእኛን ሰክሰስ ለማየት በቃ ሁሌም በእኛ ፕራውድ እንደሆነ ይነግረን ነበረ። በትምህርታችን ደግሞ በጣም የሚያበረታታን ነበር እና በጣም ነው የምንወደው ጉትኝ። እና ለማርትዬ ጥሩ ባል ነበረ። ለቾምቤ፣ ለቲናና ለአቢ በጣም ጥሩ አባት ነበረ። በጣም ነበረ የሚወዳቸው። በጣም ነው የሚያስብላቸው በቃ ኢቭን ፋሚሊ ቪዝት ለማድረግ መጥቶ ቪዲዮ ኮል ያወራቸዋል። በጣም በጣም በጣም ነው የሚወዳቸው ቤተሰቦቹን። ማርቲንም በጣም ነው የሚወዳት እና አሁን ደግሞ ከኛ በላይ ከሚወደው ከእግዚአብሔር ጋር መሆኑን ስናስበው በጣም እናጽናናለን። እግዚአብሔር ደግሞ ሁላችንም የሚያጽናናን በጣም ተስፋ ያደርጋለው፣ ደግሞ የሚያጽናናናል። እሱ በተሻለ ቦታ ስላለ ሁሌ የሚመሮችን እያሰብን ደስተኞች እንሆናለን።